መሰረታዋ የአንድ ወጣት እድሜን ያሃለ ቢሆንም የመሰረተ ልማቶቿና የግቢዋ አጠቃላይ ገጽታ አያሌ ዓመታትን ያስቆጠረች አስመስሏታል። ብሔረ ጽጌ መካነ ሰላም ቅድስት ማርያም ቤተክርስቲያን የቤተ መቅደሱ ኪነ ህንጻ የመጠለያው ስፋትና ውበትም የተለየ ነው። ብሔረ ጽጌ ማርያም የተመሰረተችው 1986 የካቲት ወር 26 ለ27 ቀን በዚህ ቦታ ላይ በትንሽዬ መቃኘው ተመሰረተች። እንግዲህ ቀስ በቀስ በመስራች ኮሚቴ እንዲሁም በሰበካ ጉባኤ ተቋቋመች። እንዲሁም ደግሞ በአስተዳደር ጽህፈት ቤት ተመድበው የሚመጡ አባቶች ያለውን የቤተ ክርስቲያን ልማት ቀስ በቀስ በማስኬድ ህዝቡን በማሰባሰብ ስብከተ ወንጌል ትምህርት በማስፋፋት ልማቱን በማሳለጥ፣ ከዚያ ጀምሮ እስካሁን ድረስ እንግዲህ ብዙ አስተዳዳሪዎች ተቃይረዋል። ልማቱም እንደምታዩት ዙሪያ ገቡ አውደ ምሕረቱ፣ እንዲሁም ቢሮው ግዙፍ ግዙፍ ህንፃዎች፣ ደግሞ አሁን ያላለቁ ሁለት የተጀመሩ ህንፃዎች አሉ። አንዱ የሰንበት ትምህርት ቤት፣ አንዱ የቤተ ክርስቲያን፣ እንዲሁም ደግሞ አሁን በቅርብ ያለቀ አሁን በቅርብ የተመረቀ ጂፕላስቱ የሆነ የቢሮ ፎቅ ተመርቋል። አሁን በአገልግሎት ላይ ይገኛል። እና ይህ ደብር ያው በልማት በጣም የታወቀ ነው። እግዚአብሔር አምላካችን በእውነት ለዚች ደብር የሚሰጣቸው ወይም የሚመጡ አስተዳዳሪዎች ቀና ቀና የሚሰሩ የልማት ሰዎች፣ የፍቅር ሰዎች፣ የሰላም ሰዎች ካህናቱንና ሕዝቡን አንድ አድርገው አስማምተው የሚይዙ የሚያስተዳድሩ፣ የሚያመካክሩ ወርደው ከታች ወርደው እያንዳንዱን ፍላጎት እያንዳንዱ ኢንተረስት እያማከሩ እያናገሩ የሚሰሩ የሚያለሙ ናቸው። ደግሞ የአካባቢው ሕዝብ ትምህርተ ወንጌልን የሚሰማ አስተዳደር የሚናገረውን ቤተ ክርስቲያን የምታስተላልፈውን ሁሉ ተግባራዊ የሚያደርግ ለልማት የተዘጋጀ ሕዝብ በመሆኑ ቤተክርስቲያኗ በልማት እንግዲህ ከዚህ ደርሳ ሸበርቃ እያያችሁት ነው አውደ ምረቱ ደስ ይላል በእውነቱ የህዝቡ ተሳትፎ ደስ ይላል የልማቱም መሳለጥ በጣም ደስ ይላል እንግዲህ እንደ እግዚአብሔር ቸርነት ከዚያ ተነስቶ እዚህ ደርሷል ማለት ነው በስፍራው የመገኘታችን ምስጢር የህዳር ጽዮን ዓመታዊ ክብረ በዓል ነው ይህ በዓል በልዩ ዝግጅትና በታላቅ ድምቀት ከሚከበረባቸው በአዲስ አበባ ከሚገኙ አድባራትና ገዳማት መካከል የብሔረ ጽጌ መካነ ሰላም ቅድስት ማርያም ቤተ ክርስቲያን አንዷ ናት። እመቤታችን እሁድ ስለዋለች እዚህ አካባቢ በጣም ሰፊ ህብረተሰብ፣ ሰፊ ህዝበ ክርስቲያን የሚገኝበት እንደመሆኑ መጠን አሁን በዚህ ብትሄጅ እስከ ላፍቶ ድረስ መንገድ ዝግ ነው። በዚህም ብትከጅ እስከ አደ አበባ ድረስ ዝግ ነው መንገዱ። በጣም በርካታ ህዝብ እንደሚመጣ ስለምናውቅ ከሁለት ወር በፊት ጀምሮ ከጥቅምት አንድ ጀምሮ ሙሉውን ጥቅምትን ይሄንን ነው ስንዘጋጀ ነበረው። በዓሉ በጣም ታላቅ በዓል ነው። የእመቤታችን የቅድስት ድንግል ማርያም ጽዮን ማርያም ወደ ኢትዮጵያ ታቦተ ጽዮን የገባችበት እንደመሆኑ መጠን የበዓሉን ትልቅነት ታሳቢ አድርገን ሰፊ ጊዜያትን ሰጥተን በከፍተኛ ሁኔታ ተዘጋጅተንበታል። በህዳር ወር ጽዮንን በብዙ መልኩ እናስባታለን። ዛሬ የሃይማኖታችን የታቦተ ጽዮን እኛ እግዚአብሔር እያን እግዚአብሔርን የምናመሰግንባት እግዚአብሔር የሚገለጥባት የትላንቷ ታቦተ ጽዮን የዛሬዋ ድንግል ማርያም ያች ታቦት የእግዚአብሔር ማደሪያ የሆነችው የእሷ የድል ቀን ነው። እሷ ድል ያደረገችበት፣ ስለዚህ ወደ እስራኤል ተመልሳ ከብዙ ምርኮ ከብዙ እጅ መንሻ ከብዙ ከብዙ አክብሮት ጋር እነሆ አህዛብ እያከበሩ ወደ ቤቷ እንድትመለስ ወደ ምድሯ እንድትመለስ ወደ ሕዝቧ እንድትመለስ አደረጉ። ይህ ቀን ዳጎን ተሰብሮ እግዚአብሔርና እግዚአብሔር ታቦት ተከብረው ወደ ክብራችን የተመለስንበት ወደ ክብሯ የተመለሰችበት ዕለት ነውና እንኳን ደስ አላችሁ። አዎ ክብር የትናንቷ ታቦተ ጽዮን ያልናት አማናዊቷ ታቦተ ጽዮን የእግዚአብሔር ማደሪያ የእግዚአብሔር እናት ድንግል ማርያም ጦናችን፣ መጠጋችን፣ እነሆ መመኪያችን፣ ኃይላችን፣ ብርታታችን እያል የምንናገርላት የመድኃኒታችን የአምላካችን የኢየሱስ ክርስቶስ እናት ዓለም ይድነን ይድን ዘንድ በዛዊት ዓለም ተብላ እንድትጠራ የፈቀደ የዓለም መድኃኒት ዓለምን የፈወሰው ዓለምን ያዳነው የሰውን ልጅ ሁሉ ከምርኮ ከእስረኝነት ያወጣው የኢየሱስ ክርስቶስ እናት ታቦተ ጽዮን ድንግል ማርያም ዛሬም ለኔና ለናንተ ምርኮ ሳትዋጋ ምርኮ ሳይዋጋ አምላካችን ያሳየናል። ግን ተስፋ እናደርግ፣ አዎ እንመን። ማመን ብቻ ይበቃናል። ስለዚህ ይህ ብቻ አይደለም፣ ታቦተ ጽዮን ከዚያ ተማርካ የተመለሰችበት ጊዜ ብቻ አይደለም ኢትዮጵያውያን፣ ኢትዮጵያ የእግዚአብሔር ማደሪያ እንድትሆን የእግዚአብሔር አደር አገር እንድትሆን ሕዝቧ የእግዚአብሔር ሕዝብ እንዲሆን እግዚአብሔር ፈቅዶ ነበርና በዘመነ ሶሎሞን በእኛ ደግሞ በቀዳማዊ ምኒልክ ዘመን ታቦተ ጽዮን ከእስራኤል ወደ ኢትዮጵያ የገባችበት የደረሰችበት ዕለት ነውና ደስ ይበላችሁ። ታቦተ ጽዮን በኤሎፍላውያን ብቻ አይደለም ስደት የገጠማት። ታቦተ ጽዮን በኤሎፍላውያን ብቻ አይደለም ምርኮ የገጠማት። በሀገሯ ወደዚህ መርጦ እግዚአብሔር ወደ ላካት በአክሱም በነበረችበት ጊዜ በየዘመነ ዘመነ ዮዲት ጉዲትም ስደት ገጥሟታል። ለ40 ዓመት ስትሰደድ ለዓለም ለ40 ዓመት ካህናቱ ሲያገለግሏት በጎ ካህናት ነበሩና በዝዋይ ደሴቶች ላይ ለ40 ዓመት ቆይታ ተመልሳ ባልመሳው ድም በአዚያ ልበሳው ድም ዘመነ መንግስት አክሱም ተመልሳ የገባችበት ቀን ነውና እንኳን ደስ አላችሁ። ታቦተ ጽዮን አክሱም በገባችበት ሰዓት፣ በመጀመሪያው ጊዜ፣ በመጀመሪያው ሰዓት የመጀመሪያው ቤተ መቅደስ የተሰራበት በአዲስ ኪዳን ደግሞ እነሆ በአብርሃና በአጽባ በደጋጎቹ ነገስታት አንተ ሰሜን አንተ ደቡብ አንተ ምስራቅ አንተ ምዕራብ ሳይባባሉ ኢትዮጵያን ሲገዟት የነበሩ እነዚያ ነገስታት የመጀመሪያውን ቤተ መቅደስ ሰርተው ታቦተ ጽዮን ወደ ቤተ መቅደስ የገባችው ዛሬ ነበረ። ይህ ብቻ አይደለም። በአስራ አምስተኛው መቶ ክፍለ ዘመን በግራይ መሐመድ ጦርነት ዘመንም ታቦተ ጽዮን ከአክሱም ተነስታ ወደ ምድረ ሐማሴን እንዲሁ ስደት ገጥሟት ነበረ። ወደዚያ ቆይታ የተመለሰችው እንደዚሁ ኅዳር 21 ቀን ነው። ስለዚህ የብዙ ድል ባለቤት የሆነው እግዚአብሔር የእግዚአብሔር ማደሪያ የሆነችው ታቦተ ጽዮን እነሆ የታቦተ ጽዮን ቄሰ ገበዝ ጠባቂ ተንከባካቢ የኢትዮጵያና ህዝቦቿ ስለሆኑ እንኳን ደስ አላቸው። በዓላችን ድርብ ነው፣ እጥፍ ነው። ነገር ግን እነዚህን ታሪኮች የምንተርካቸው የምንናገራቸው፣ የምናወራቸው እንዲህ ከታች እስካሁን ድረስ ከብሉይ ኪዳን እስከ አዲስ ኪዳን፣ በአዲስ ኪዳን ዘመን ደግሞ ሁለት ሺህ ዘመን ያክል ቆየን እያል የምንናገር ህዝቦች ለእውነት፣ ለእምነት፣ ለእውቀት በፍቅርና በአንድነት በሃይማኖት በመቻች በመደጋገፍ ልንኖር ግድ ይለናል። ምክንያቱም እግዚአብሔር እኛን ያሳፍር ዘንድ ያለ ተዋጊ ያለ ጦርነት ጨቋኛችንን ያሸንፈዋል አሳዳጃችንን ያሳድደዋል። እኛ ግን በጎንሁን እኛ ግን ፍቅር ይኑረን። እኛ ግን አንድነት ይኑረን። እኛ ግን በእምነት እንጽና፣ እንቁም፣ እንጾም፣ እንጸልይ፣ እንስገድ። እባካችሁ ልጆቻችን፣ መገፋፋቱ ይብቃል። አገራችን ለእኛ አታንሰንም። በዚያ ሌላ በዚህ ሌላ እሳት፣ በሌላኛው በኩል ሌላ እሳት፣ ሰላም ማጣት፣ መገፋፋት ጥቅም የለውም፣ ይበቃናል። ደብሩ ምእመናንን ወደ እግዚአብሔር መንግሥት ለማቅረብ በወንጌል አገልግሎት ዘወትር የሚተጋበት መሆኑን መምህራኑ ይናገራሉ። በስብከተ ወንጌል በኩል በእውነት ቀደም ሲል ጀምሮ አሁንም በዚህ በአካባቢ ያሉ ምእመናንን እንዲሁ ከሩቅም ያሉትን በመጥራት ወርሃዊ ጉባኤዎችን በማዘጋጀት ሳምንታዊ ጉባኤዎችን በማዘጋጀት እንዲሁም በዕለተ ሰንበት አብይ ጉባኤ ጧጧት በማዘጋጀት ህዝቡ ለትምህርተ ወንጌል እንዲመጣ፣ እንዲማር፣ እንዲሳተፍ እንዲሁም ደግሞ በተማረው ትምህርት አስራት በኩራቱን እንዲያወጣ፣ ለቤተ ክርስቲያን እንዲታዘዝ፣ እንዲያገለግል፣ እንዲያውቅ ካወቀ ደግሞ ስራ መስራቱ ስለማይቀር ምእመናን ከተማሩ ከገባቸው ካወቁ ጎትጓችም አይሹም ራሳቸው ፈቅደው ወደው ይሰጣሉ፣ ያለማሉ ማለት ነው። ስለ አለሙም ስለሰጡም ይኸው ከዚህ ደርሷል። እግዚአብሔር አምላካችን የተመሰገነ ይሁን። ህዝቡ ቀና ህዝብ ነው። ትምህርተ ወንጌል በስፋት እየተሰጠ ነው። በወር ወደ አራት ጉባኤት አሉ። እንዲሁም በሳምንት ሁለት ጉባኤ አለ። በእለተ ሰንበትም እንዲሁ አብይ ጉባኤ አለ። በእነዚህ ሁሉ ታላላቅ መምህራን እየተጋበዙ ታዋቂ ዘማሪያን እየተጋበዙ ሰፋ ያለ ትምህርተ ወንጌል እየተሰጠ፣ ያው ህዝቡ በትምህርተ ወንጌል እየተማረ እያወቀ አስራት በኩራቱን እያወጣ ቤተ ክርስቲያን እየደገፈ እየሰራ ነው ያለው። ስብከተ ወንጌል ለየት ያለ ነው። እኔ እንግዲህ ወደ ሀያ አመቴ ነው ዛሬ በአስተዳዳሪነት ሀያ ዓመት አገልግያለሁ። ስብከተ ወንጌል እዚህ ቦታ ልዩ ትኩረት ይሰጠዋል። ሁለት ዓመት ከስድስት ወር ነው። እዚህ ቦታ ላይ ዓመት እስከ ዓመት ጉባኤ አለ። የሰርኩ ምናምን ታዩና ጉባኤ ዓመት እስከ ዓመት ተዘርግቷል። ማኅበረ ምእመናን የሚያስፈልገውን ነገር ለወንጌል ድጋፍ ያደርጋሉ። ታላላቅ መምህራን አሉ። የአብነት መምህራን ናቸው። ሰባኪዎቻችን እንዲሁ የኮርስ ሰባኪዎች አይደሉም። የመምህራን አብነት ናቸው። መምህራኖቹ ሰባክያኑ የአብነት መምህራን ናቸው በሙሉ አውደ ምሕረት ላይ ያሉት እና ይህን ተከትሎ በሰፊው እየተሰጠ ነው። ሁሉም ያለው እግዚአብሔር የተመሰገነ ይሁን። በአብነት ትምህርትና በሰንበት ትምህርት ቤት ውስጥ የነገ የቤተ ክርስቲያን ተተኪ ትውልድ ለማፍራትም በስፋት እንደሚሰራ ያብራራሉ። ትምህርት ከፊደል ጀምሮ የፊደሉን ጠባይ እንዲያውቁት ህጻናት ትምህርት እየተሰጠ ነው። አሁን ዜማ እየተማሩ ያሉ ህጻናት አሉ። መስተጋብዕ አርባዕት ሁሉ የደረሱ ህጻናት አሉ። በጣም ተስፋ ሰጭ ስራ ነው እየተሰራ ያለው። ለዲቁና የበቁ አሉ። ቅዳሴ ሰዓታት የሚማሩ አሉ። በቅዳሴ አገልግሎት እየሰጡ ያሉ አሉ። ከዚህ ጋር ደግሞ ቀሳውስትና ዲያቆናት ሙያቸውን የበለጠ እንዲያጠናክሩ የቅዳሴ መምህሩ ቅዳሴ በማስተማር ላይ ነው የሚገኙት። ሰዓታት ቅዳሴ እየተማሩ ሙያቸውን የበለጠ እያሻሻሉ ይገኛሉ ቀሳውስቱና ዲያቆናቱ። ከዚህ በመቀጠል ሁሉም የትምህርት አይነቶች እየተሰጡ ነው ያለማጋነን ማለት ነው። እኛም ሰባክያነ ወንጌሉ እኔም በሰንበት ትምህርት ቤት ሁሉ በመገኘት የሰንበት ትምህርት ቤት ወጣቶች ትምህርት ሃይማኖት እንዲማሩ አምስቱን አእማደ ምስጢራት ሰባቱን ምስጢራት ቤተ ክርስቲያን እነዚህ እነዚህን ሁሉ እንዲማሩ እያደረግን ትልቅ ስራ እየተሰራ ነው ያለው። ወደ አራት የአብነት ትምህርት ቤቶች አሉ፣ የቅዳሴ፣ የንባብ፣ የአቋቋም፣ የዜማ አሁን እየተሰጡ ያሉ ማለት ነው። እነዚህ ደግሞ አብዛኛው ሰንበት ትምህርት ቤት ላይ ነው እየተሰጡ ያሉት፣ ከሰንበት ትምህርት ቤቱ ጋር ተነጋግረን ማለት ነው። ስለዚህ ሰንበት ትምህርት ቤቱም እየሰፋ አብነት ትምህርት ቤቱም ጎን ለጎን እየተስፋፋ በሆኑ እስካሁን እንግዲህ እንደ ጊዜው ጊዜውም መምሰል ነው፣ መቼም አንቺንና የመሳሰሉት ድንጋይ ላይ ዛፍ ስር ሆነው ተምረዋል። ይህችን ቤተ ክርስቲያን አሁን እያገለገላችሁ ነው። መጪው ትውልድ ደግሞ ይሄን ላይፈልግ ይችላል። በዚህ ላይ ይሄድልን ይችላል። ስለዚህ የተመቻቸ ለማድረግ በጣም ዘመናዊ የሆነ ሕንፃ በትብብር ወጣት ሰንበት ትምህርት ቤቶቻችን ከኛ ጋር ሆነው እኛ የምናወጣውን እቅድ ደግፈው እያለማ ነው እንገናኛለን እና ሰንበት ትምህርት ቤቱ በጣም በአሁኑ ሰዓት በጣም በአጭር ጊዜ ውስጥ ነው የተመሰረተው። ግን እንደምታዩ በጣም ህንፃው እየገሰገሰ ነው። አብነት ትምህርት ቤቱ እና ሰንበት ትምህርት ቤቱን ነጣጥለን አናየውም። እዚያም ትውልድ ነው የሚቀረጸው፣ እዚህም ትውልድ ነው የሚቀረጸው እና ተመጋጋቢ ነው። ተመጋጋቢ እያደረግን እያደረግ ነው። እያስተማርን ነው። አገልግሎቱን እየሰጠን ነው። ሰንበት ትምህርት ቤቱ ህንፃው ተሰርቶ ሲያልቅ የበለጠ ለማስተማር ምቹ ሁኔታን ይፈጥራል ማለት ነው። አሁን ትምህርት እየተሰጠ ያለው በመጠለያ ውስጥ ነው። ቤተ ክርስቲያኑ እንደምታዩት ዙሪያውን መጠለያ ያለው ቤተ ክርስቲያናችን፣ ግቢው ሰፊ ነው። በዚህ ግቢ ውስጥ ዙሪያውን መጠለያ ስላለ እዚያ ነው እየተሰጠ ያለው። ወደፊት ህንፃው ሲያልቅ የበለጠ ህፃናትን የአካባቢውን ህፃናትን ለማስተማርና ቤተ ክርስቲያንን እንዲያገለግሏት ለማድረግ የሕንፃው መጠናቀቅ ትልቅ ሚና ይጫወታል ብለን ተስፋ እናደርጋለን ሌላውም የገቢ ምንጭ ማስገኛ ነው እየተሰራ ያለው ለቤተ ክርስቲያኑ እሱም ቤተ ክርስቲያን በገቢ ራሷን ስትችል ከምእመናን ሳይለመን ቤተ ክርስቲያን ትገለገላለች ይህን ተስፋ በመሰነቅ ትልቅ ስራ እየተሰራ ነው ያለው ይህንን ሁሉ ተግባር ለማከናወን በገቢ ራስን መቻል አንዱና ዋነኛው ተግባር በመሆኑ በልማት በኩልም አያሌ ስራዎች በእቅድ ተከናውነዋል፣ በመከናወን ላይ መሆናቸውም ይታያል። እግዚአብሔር ይመስገን። መቼም ብንኖር እግዚአብሔር ቢፈቅድ ይሄንና ይሄን እናደርጋለም እንዳለ ሐዋርያው ቅዱስ ጳውሎስ እግዚአብሔር ቢፈቅድ ብለን ይህ የሰበካ ጉባኤው አስተዳደር ጽሕፈት ቤቱ የአጭር የረጅም የመካከለኛ ጊዜ ብሎ አቅዶ እቅዶችን አመት ሙሉ መቅደም የሚገባቸውን አስቀድሞ መከተል ያለባቸውን በማስከተል እነዛ እየተሰሩ ደግሞ ሌላ ዘመን ተሻጋሪ ቤተ ክርስቲያንን ከፍ የሚያደርጉ ለሕዝበ ክርስቲያኑ በማህበራዊ፣ በኢኮኖሚያዊ፣ በሃይማኖታዊ የሚጠቅሙ የሚደግፉ ልማቶችን እያቀደ የታቀዱትን እየሰራ እንደገና ደግሞ እየሰራ ደግሞ ዝም አይልም። ያንኑን ብቻ ሰርቶ አይቀመጥም። ወደፊት ደግሞ ያቅዳል። ስለዚህ እንደምታያቸው የአጭር ጊዜ ብለናቸው የነበሩ ተፈጽመው ተመርቀው ስራ ላይ ናቸው። አሁን ደግሞ ጅፕላስ ፎር ዘመናዊ የሰንበት ትምህርት ቤት ህንጻ እየተሰራ ነው። ከሱ በጀርባ ደግሞ አሁንም ጅፎር ጅፕላስ ፎር ሁለ ገብ ህንጻ ሁለ ገብ ለቤተ ክርስቲያኒቱ በልማት መልኩ ገቢ የሚያስገኝ የራስ አገዝ ልማት እየተሰራ ነው እና መንፈሳዊ ኢኮኖሚያዊ ልማቱ በቤተ ክርስቲያናችን ከፍተኛ የሆነ ትኩረት ተሰጥቶት እየተሰራ ነው ያለው። ምእመናን የቤተ ክርስቲያኒቱ ሀብቶች ናቸው፣ ነገር ግን ሌላ ተጨማሪ በራሷ የምታንቀሳቅሰው ንብረትና ገቢ ያስፈልጋታል የሚሉት የደብሮ አስተዳዳሪ መላከ ሰላም መምህር ሀብተ ወልድ ተገኘ፣ የነገ ስራዎችም በእቅድ ተይዘዋል ይላሉ። ቀጣይ ስራዎቻችን አሁን እየተሰሩ ያሉትን መፈጸም አንዳንድ ጊዜ ፕሮጀክት ላይ ሲደራረብ ፌል ያደርጋል፣ የሀሳብ መዘበራረቅ ይመጣል እና አሁን የተጀመሩትን መጨረስ ነው። እነዚህ እንዳለቁ ዘመናዊ ትምህርት ቤቶች ከኬጂ እስከ ከፍተኛ ደረጃ ትምህርት ቤት። በዚህ አካባቢ እንትኖች ናቸው አሁን ያሉት ገራጆች ናቸው። እነሱን ቀስ በቀስ በማስለቀቅ ትምህርት ቤት የአካባቢው ምእመናን እዚሁ ልጆቹን መንፈሳዊም ዘመናዊም አለማዊን የሚያስተምርበት ትምህርት ቤት መስራት ነው ትልቁ አላማችን። አንድ ፕሮጀክት ሲቀረጽ የፋይናንሻል የመሬት የሰው ኃይል ያስፈልጋሉ። እነዚህን ግብዓቶች እንግዲህ በአለማዊ እይታ ስናያቸው እነዚህን መጀመሪያ አደራጅቶ ነው ቤተ ክርስቲያናችን ግን የተደራጁ ምእመናኖች አሏት። ሀብቷቿ ምእመናን ናቸው። በምእመናን ድጋፍ ነው። ከዚያም አሁን እየተሰራ ያለው የአጭር የመካከለኛ የረጅም ስንል ያጭር የምንለው ለወደፊት ለረጅም ለምንሰራው ልማት ሰፖርት የሚያደርገን የሚደግፈን እርስ በርሱ በልማቱ ልማት ገንዘቡን በገንዘብ ለማሳደግ ነው እና ምእመናን ልማቱን እያዩ ሙሉ ድጋፋቸውን እየሰጡ ነው ያለው። ከዚያ ደግሞ የራሳችንም ገቢው የአጭር ጊዜዎቹ ገቢ የሚፈጥሩ ነበሩ። እነዛ በአጭር ጊዜ እቅድን የሰራናቸው ገቢ የሰጡን የመካከለኛና የረጅም ጊዜ እቅዳችን እያካሄዱልን ያሉት። ተተኪ የቤተ ክርስቲያን አገልጋዮችን ለማፍራትም ሌላ እቅድ ተይዟል። ተማሪዎች በዲቁና እንዲያቆሙ አንፈልግም። በዲቁና ትምህርት ወይም ሙያ እንዲወሰኑ አንፈልግም። አሁንም እኮ ለዲቁና የሚያበቃቸውን ትምህርት ተምረዋል። ብዙ ህጻናት ግን አሁን ዜማውን እየገፉበት ነው ያሉት። አርባይት የደረሱ አሉ በስተጋብዕ ጨርሰው አርባዕት ገብተው ወደ አርያም ሁሉ እየተማሩ ያሉ ህጻናት አሉ። ትልልቅ መምህራን ናቸው የዜማ መምህራን፣ ትልልቅ መምህራን ተመድበው ነው እያስተማሩ ያሉት። ወደፊት አቋቋም እንዲማሩ፣ ቅኔ እንዲማሩ፣ የቅኔ መምህራንም ስላሉ ቅኔውን እንዲማሩ፣ የቤተ ክርስቲያኗን እውቀት በሙሉ እንዲይዙ ነው ጥረት እየተደረገ ያለው። እሱን ደግሞ ይይዛሉ ብለን ተስፋ እናደርጋለን። ለምን አሁን አያያዛቸው ይነግረናል። ሁሉም ህጻናት ጥሩ የትምህርት አቀባበል ላይ ስላሉ አቋቋምም እንዲማሩና ቤተ ክርስቲያን ያለምንም ችግር እንድትገለገል እሱን ነው እቅዳችን፣ በዲቁና እንዳይወሰኑ ማለት ነው። ክብረ በዓሉ ሲጠናቀቅ መምህራኑ ለኦርቶዶክሳውያን ያስተላለፉትን መልእክት ተቀብለን ጉዟችንን ወደ መጣንበት አደረግን። ሁላችን ህዝበ ክርስቲያን እንግዲህ እስካሁን ስታደርጉ እንደነበረው እጅ ለእጅ ተያይዘን የተጀመሩ ስራዎቻችንን እንድንፈጽም ያልተጀመሩትም እንድንጀምራቸው እየተመካከርን እየተነጋገርን የቤተ ክርስቲያናችንን ሰላም የቤተ ክርስቲያናችንን አንድነት ጠብቀን ልማታችን እንድናስቀጥል ጥሪዬን አስተላልፋለሁ። ወደ ቤተ ክርስቲያን እንዲመጡ፣ ቤተ ክርስቲያንን እንዲረዱ፣ በእምነታቸው እንዲጸኑ ዛሬ እንደምታውቁት ጊዜው ወቅቱ በተለይ ለተዋሕዶ ቅድስት ቤተ ክርስቲያን ሃይማኖት ትንሽ ፈታኝ ጊዜ ነውና በፈተና እንዲጸኑ ወደ ኋላ እንዳይሉ እምነታቸውን እንዳይረሱ ወደ ኋላ እንዳያፈገፍጉ እምነታቸውን እንዲጠብቁ ቅድስት ቤተክርስቲያን እንዲጠብቁ አዎ፣ በሰላም በፍቅር በአንድነት ተሳስበው እንዲኖሩ ይህን ለሕዝበ ክርስቲያኑ መልእክት አስተላልፋለሁ። ምእመናን ልጆቻቸውን ያላኩት ልጆቻቸውን ወደ ቤተክርስቲያን እንዲልኩ ነው። አሁን ደስ የሚለው በየአድባራቱና ገዳማቱ የሚታየው የአብነት ትምህርት በጣም እየተሰጠ ነው የሚገኘው። ልጆቻቸውን ያላኩ ምእመናን ልጆቻቸውን እንዲልኩና ለዘመናዊ ትምህርትም ይጠቅማቸዋል። ልክ የደክሲያኑን ትምህርት እየተማሩ ያሉ ልጆች ሁሉም ጥሩ ነጥብ እያመጡ ነው ያሉት፣ ጥሩ ውጤታማ እየሆኑ ነው ያሉት። ይህ የአብነቱ ትምህርት ቤት ትምህርት ለዘመናዊ ትምህርት ይጠቅማል። ስለዚህ ልጆቻቸውን ልከው ብቻቸውን በማሳደግ ወላጆች እንዳይጨነቁ ቤተ ክርስቲያን ቀርጻ ስለምታሳድጋቸው ልጆቻቸውን ልከዋቸው፣ በሁለቱም የተሳሉ እንዲሆኑ በዓለማዊውም ትምህርት በመንፈሳዊውም ትምህርት ምእመናን ልጆቻቸው እንዲልኩ ነው የማሳስበው።